ተስፋ ቆርጬ ነው ያለሁት። በህይወቴ ውስጥ ብዙ ትልልቅ የሆኑ ነገሮች ተፈጠሩ። አንድ ቀን እንደዛ ተስፋ ቆርጬ አዝኜ በጣም ፈዙጅ ምናምን ቁጭ ባልኩበት የሆኑ ሰዎች ይመጣሉ እና ኃላፊውን ጣርተው ያናግሩታል። ኃላፊው መጥቶ ሁሉም ሴቶች እየጠራ የሆኑ ሰዎች እየፈለጓችሁ ነው የሚባለውን ነገር በሏቸው አለና፣ እና ስንሄድ እኛ የመጣነው ከንቃት ድርጅት ነው ድርጅቱ የሚሰራው ሴተኛ አዳሪነት ህይወት ውስጥ ባሉ ሴቶች ላይ ነው፣ እና እናንተ ደግሞ እዚህ ጋር ተሳታፊ እንድትሆኑ። ብዙ አገልግሎት አለው። ማዕከሉ ማረፊያ አለው፣ ሻወራ አገልግሎት ታገኛላችሁ፣ የአቻ ለአቻ ትምህርት አለ፣ በህይወታችሁ ተመሳሳይ የሆኑ ነገሮችን የምትወያዩበት። ይህንን ሁሉ አገልግሎት ከእኛ ታገኛላችሁ፣ እና ይህንን ስልጠና እንድንሰጣችሁ ፈልገን ነው ምናምን አሉ። ከአካባቢው ራሱ እንዲሁ ሄጄ ውይ የምመጣበት ቦታ ማግኘት ፈለግኩኝ እና እዛ ማረፍ ትችላላችሁ ማዕከል አለው ምናምን ሲባል ደስ አለኝ። በአንዴ ነው የተስማማሁት እሺ ያልኩኝ። ጠዋት ተነስቼ ልክ ዘመድ ጋር እንደሚሄድ ተነስቼ ሄዳለሁ። የተባለውን ሁሉ አገልግሎት እጠቀማለሁ። ትምህርት እዛው ይሰጣሉ። በዛ ላይ ደግሞ እዛው ማዕከል ውስጥ ያሉት ልጆች ያላቸው ቀረቤታ ከኔ ህይወት ጋር የሚመሳሰሉ ብዙ ልጆች ያው ቡና ቤት ውስጥ የሚሰሩ መንገድ ላይ የሚሰሩ ብዙ ልጆች አገኛለሁ፣ እና እያንዳንዳቸው ያጋጠማቸውን ችግር እዛው ስንነጋገር፣ ዛሬም እንኳን ማታ አድረን ለነገ፣ እንደዚህ እንደዚህ፣ ዛሬ እኮ እንደዚህ አይነት ሰው አጋጥሞኝ፣ ውይ የዛሬው ሰው ጠሮ ነበር፣ የዛሬው እንደዚህ ነበር እያልን እናውራለን። በቃ ጓደኛ ሆን፣ እንደ ጓደኛ አረኳቸው ልጆቹንም፣ እዚያ ውስጥ ያሉትን። እነሱም በደስታ ይቀበሉኛል ስመጣ፣ እኔም ደስ ብሎኝ ውዬ እሄዳለሁ። ሲደብረኝ ሁሉ ቃን እዛ ሆቴል ብዙ ጊዜ ተኝቼ ከሞል ከዛ ከምሰራበት ቤት ተነስቼ ወደ እነሱ ጋ ሄጄ ውዬ እንደገና ወደ ስራ ስገባ ራሱ ደስ ይለኛል እና የእነሱን ፊት ሳይ በቃ እንደ ቤተሰብነት ይሰማኝ ጀመር። ከቤተሰብ በላይ አሁን እኔ ለእናቴ ሄጄ እንደዚህ እንደዚህ ሆንኩኝ ኤች አይቪ በደሜ ውስጥ አለ፣ ቡና ቤት ነው የምሰራው ብዬ ለእናቴ አይደለም ለማንም ለዘመድ አልናገርም። በዘመድ ፊት እንደዚህ ብሎ ማውራት ማለት መቋሸሽ ነው። ከነ ማንነቴ ማናቃትም እንደማለት እንደሚሉኝ ነው የማውቀው፣ እኔ ቤተሰቦቼ ጋር እንዲ ነው ብዬ ባወራ። ከቤተሰብ ግን በላይ ንቃቶችን ማግኘቴ ለእኔ ደስታ ነው የሆነው። የንቃት መስራች ከሆኑት ደግሞ በይበልጥ ከአንደኛው ጋር በጣም ተግባ ብቻታለሁ። በቃ በጣም እንደጨነቀኝ እንዲሁ ፊቴን አይታ ራሱ ትጠይቀኛለች። ምን ሆነሽ ነው? ምግብ አልበላሽም? ትራንስፖርት እንኳን ሰታኝ ነው የታክሲ ብላ ነው የምትልከኝ፣ እና በቃ ይሄ ጥሩ ነገሯ በጣም እኔን ይስበኛል። እንደዚህ ተስፋ ቆርጬም እየኖርኩ ደስተኛ ማልሆንበትን ስራም እየሰራሁ እንደገና ደግሞ እዚያ ሆቴል ውስጥ መድኃኒት ይዤ መግባቱን በጣም ፈርቻለሁ። ቡና ቤት መስራት እንደሰለቸኝ፣ ኤች አይቪ በደሜ ውስጥ እንዳለ እያወቅኩ ነው የምሰራው፣ እና ይሄ ሁሉ ለእኔ ሰላም አልሰጠኝም። ይሄ ይህንን ሁሉ ስነግራት ከዚህ ህይወት የምትወጭበት አጋጣሚ ሊኖር ይችላል። እስከዛው ድረስ ግን አንቺ አትበሳጪ በቃ ብዙ ታጽናናኛለች፣ ተስፋ ትሰጠኛለች፣ ትመክረኛለች። ልክ እሷ እንደዚህ አጽናንታኝ ምናምን ሲሄድ ተደስቼ ነው በቃ እሷ ያለችኝ ነገር ተስፋ እያደረኩ አስባለሁ። እና ሁልጊዜ እየደወልኩ ሁሉ በቃ እንዴት ይሻላል እላታለሁ። እንዴት ይሻለኛል እኔ በጣም መሮኛል። ማቆም ነው የምፈልገው። አይዞሽ በቃ ታቆሚያለሽ፣ ይህን ስራ ታቆሚያለሽ፣ ችግር የለው ትለኛለች። ከዛ በኋላ ያው ስብሰባ ሰብስበውን በባህሪ በሀሳብ አንድ ላይ ሁልጊዜ አብረን የምንወጣ የምንገባውን ልጆች አንድ ላይ አድርገው አማካሩን ብትሰሩስ? አሁን የቡና ቤት ህይወት ሰልችቷችኋል፣ ቢቀርባችሁ፣ ከዚህ በኋላ ባትሰሩ ምን ይሻላል? እዚህ ሰላሳ አምስት ሺህ ብር ብድር እንሰጣችኋለን እና እናንተ ደግሞ ጠንክራችሁ መስራት ነው ያለባችሁ ሲሉ አላመንኩም። እኔ በቃ እንዴት አምነው ነው ሁሉ በቃ እኛን ማመናቸው ራሱ በቃ አስደነቀኝና ብድግ ብዬ እንቅ ሁሉንም ነው እየዞርኩ የሳምኳቸው ከመደሰት የተነሳ ከቡና ቤት ህይወት ለወጣ እፎ የምልበት ነገር ሊመጣ ነው፣ ህልም የሆነው ነገር እውን ሊሆንልኝ ነው የሚል ነገር ሳስብ በቃ ደስ አለኝ በጣም። እናንተ ብቻ የሚያስፈልጋችሁን ነገር አስተካክላችሁ ብቻ ኑ አሉን። በየቦታው ነው በቃ ላገኘሁት ለማቆም ለማላቀም ሰው ሁሉ የስራ የሚሰራበት የንግድ ቦታ በቃ የሆነች ትንሽዬ ቤት ሆና ጽድት ያለች ጥሩ በቃ ስራ የሚሰራበት እንዲህ ያልኩ ነው። በጣም በቃ ማልጠይቀው ሰው የለም አገኘን፣ ቤቱ ማለት ነው። ከዛ እንደተገኘው ወዲያው በስልክ ነው ደውለን፣ ቤት አግኝተናል፣ ብሩን ኑ እና ውሰዱ ነው የተባለ ነው። ቀጠሩን ንቃት ቢሮቸው ድረስ ሄድን። በቃ በደስታ ተቀበሉን ምግብ ቤት እንደምንከፍት ነው የነገር ናቸው። ከዛ በኋላ የሶስት ወር የቤት ኪራይና የምንንቀሳቀስበትን ብር ብቻ ሰጥተውን ሄድን። ወንበር፣ ሲኒ፣ የቡና ረከቦት ምናምን፣ ጠረጴዛ በስቶቭ ነው የምንሰራው ወጥ ምናምን ስቶቭ ገዛን። ትሪ፣ ለጊዜው የምንሰራበት የሚያስፈልጉንን ነገሮች ገዛን። እንሰራለንም ብለን ያመንበት ነገር በሶ እየመታን መሸጥ ነበር እና የበሶ ማሽንም ገዛን። ገብሱን ገዝተን የተቆላውን ገብስ ገዝተን አስፈጨን። ሁሉንም በቃ አሟላ። ምግብ ቤቱ ተከፈተ። የጉልበት ስራ የሚሰራበት ወዛደር የበዛበት አካባቢ ነው እና እንደዚህ በሶ ምናምን ይህ ትንንሽ ነገር ይሸጣል። አስራ ዘጠኝ በየአይነት ነው ይሸጥ ነው የመጀመሪያ ቀን ማለት ነው። በሶም ሀያ ብርጭቆ ምናምን ሸጥ እዛ መቶ የተጠቀሙትን ሰዎች ሄደን እንዴት ነበር? ይጣፍጣል። እንዴት ነው? በጣም ጥሩ ነው። በዚሁ ቀጥሉ፣ እጃችሁ እንዳይቀየር። እንደዚህ እያሉ አስተያየት እየሰጡን ሲሄዱ፣ በቃ ሞራል ተሰማን። ደስተኛ ሆን። በስራው እያንዳንዳችን የስራ ክፍፍላለን። ዛሬን ይወጥ ምሰራ ከሆነ ነገ ቡና ቆጭላለሁ። ሁሉም የስራ ድርሻውን ያውቃል። ብዙ ደንበኞቻችን ምን ይላሉ፣ እኛ እዚህ የምንመጣው ስለ ምግቡ ብቻ አይደለም ስለ ቤታችሁ ጭምር ነው ይላሉ። በቃ የወንበራችሁ ጽዳት ብቻ ይበቃል፣ ይላሉ። ስልክ ተደዋውሎም ሲቀጣጠሩ እዚያች የምታምረው ቤት ነጯ፣ ቤት ነጭ ነው፣ በአጠቃላይ ግድግዳው ነጭ ነው፣ ወንበሮቹ ነጭ ናቸው፣ ቤቱ ጽድት ያለ ነው። እና ሰው ሆንኩ ማለት ነው አልኩኝ። ቤት ተከራየሁ። በሌሊት ነው የምነሳው፣ ሮጬ ስራ ቦታ ነው። በቃ ብርቅ ነው የሚሆንብኝ፣ አዲስ ነገር ነው። አዲስ በቃ ማታ ደግሞ መሽቱ እንደ ማንኛውም ሰው ልክ ከስራ ወደ ቤት እንደሚሄደው ምግብ ቤቱን ዘግቼ ወደምኖርበት ቤት ስገባ በጣም በቃ እደሰታለሁ፣ እተኛለሁ፣ በቃ ያለ ሀሳብ ያለ ጭንቀት። በፊት የነበረው ከማላውቀው ሰው ጋር ሄጀ መተኛት ነው በቃ የጭንቀት ህይወት ማለት ነው። አሁን ደግሞ ተቀይሮ ያ ከባዱ ቀን ተቀይሮ ጥሩ የሆነ ህይወት መጣ። እውነትም አሁን ፈጣሪ በቃ እኔን ተመልክቶኛል ማለት ነው። ለካ እንዲህም ህይወት አለ። ያ ሁሉ ችግር ያለፈው ዛሬ ይሄ ቀን ሊመጣ ነው ማለት ነው እላለሁ። እና ሰርተን ለማህበሩ ማስቀመጥ ያለብን እናስቀምጠን። እስከ ሁለት ሺህ ብር ምናምን ይደርሰናል በወር ለእያንዳንዳችን። እና ለቤታችን ለምንኖርበት ቤት እቃ መግዛዛት ጀመር። ከዚ ያን የምንከፋፈለውን ብር አናጠፋም። የባንክ ቡክ አወጣን ሁላችንም። ሁሉም እየ ቡክ ውስጥ ነው የሚያስቀምጠው። ከዛ በኋላ ንቃቶችም መተንና ያለን ብለው ቃል ገብተውልን ነበር። በገቡልን ቃል መሰረት ሁሉም ተሰብስበው መጥተው አዩን። እነሱም ያው በጣም ተደሰቱ። መጀመሪያ ዘጠኝ ሺህ ብር ነው የሰጡን። ከዛ በኋላ ደግሞ ሀያ አምስት ሺህ ብር፣ ሰላሳ አራት ሺህ ብር ጠቅላላ ተሰጠን። ንቃ ስልጠና ሲኖረው ለሰልጣኞቹ ምግብ ይዘጋጃል። የሚያዝዙት ምግብ የነበረው ሌላ ሆቴል ነበር። ከዛ እንደውም እነሱ እኛ ማበረታታት ያለብን እነሱ እኛ መደገፍ ያለብን አንደኛ ከዚህ ህይወቱ ወጥተው ራሳቸውን መቻል እንዲ ለመስራት እየጣሩ ያለ እነሱ ነው እንጂ እኛ ማበርታት ያለብን። ከዚህ በኋላ ስልጠናውን ለሌላ ሰው አንሰጥም ብለው ለኛ እንድንሰራው ሆቴል እንዳይዘጋጅ እኛ ቀርበ እኛው እዚያው ንቃት ውስጥ ሰርተን እንድናቀርብላቸው አዘዙን። ንቃት ስልጠና ሲኖር ሲኖር ይሰጡናል። ንቃት ማለት ለኔ ትልቅ ባለውለታ ነው። ምንም እንኳን በስጋ ባይሆንም በህይወቴ ውስጥ እንደገና የተወለድኩበት ብዬ ነው የማስበው። እንደገና ልጅነትን ያገኘሁበት ነው፣ ያንን መከራ ያንን ስቃይ የረሳሁበት፣ የሴተኛ አዳሪነትን ህይወት የተውኩበት፣ እኔነቴን ያገኘሁበት ብዬ ነው የማስበው።